ሰላም አሌይኩም ወረህመቱላህ ወበረካቱሁ። ዛሬ ምንቸት አብሽ አብረን ስራ። ቀይ ወጥ ሽንኩርት፣ የተፈጨ የተፈጨ ቀይ ስጋ አለኝ፣ በርበሬ አለኝ፣ የተፈጨ ቲማቲም አለኝ፣ ነጭ ሽንኩርትና ጅንጅብል፣ ጊቤ፣ ዘይት፣ የማቆላያ ቅመም፣ የመከለሻ ጨው፣ ፍልፍል፣ አስዋድ ከሞን፣ እነዚህ ናቸው። የድስቱን ጥጃ አለሁኝ። ሽንኩርት ጨምራለሁ። ሽንኩርቱ ላይ ትንሽ ውሃ አረጋለሁኝ፣ እንዲበስል። ከዛ በስሎ እንገናኛለን። ይሄው ሽንኩርቱ ውሃውን ጨርሷል። ዘይት እንጨምራለን። ትንሽ ዘይት እንጨምርበት። እንደዚህ እንከድነዋለን። ይኸው አሁን በዘይቱ በደንብ ተጠብሷል። ነጭ ሽንኩርትና ጅንጅብል አንድ ማንኪያ ጨምራለሁ። ከዚህ በኋላ ሁለት ማንኪያ በርበሬ ይጨምራለሁኝ። እንደዚህ እየተቆላላ ነው። እንደዚህ ጥብስ ካለ በኋላ እኔ የተፈጨ ቲማቲም አሁንም ሁለት ሀባ ጨምራለሁ። በርበሬው እንዳያቃጥል የማይፈልግ ሰውም አለመጨመር ይችላል። እኔ ግን በርበሬው እንዳያቃጥል እንደዚህ ሆኖ ትንሽ ይብሳል። ይኸው እንደዚህ እየበሰለ ነው። ተቆላልቶ ይኸው ሽንኩርቱ ጠፍቷል። አሁን ስጋችን እንጨምራለን። ይኸው እንደዚህ እየበሰለ ነው። ይው ጥቁር ቅመሙን ይጨምሩት። ይሄ ውሃ ሞቃለኝ። እዚህ እንደዚህ አደርጋለሁ። ይሄ እንቁላል ጥገናል አብሮ የሚጨምር ማለት ነው። ይብሰል። ይሄ ቁንዶ በርበሬና ድም ብላል። ይሄ እየበሰለ ነው። እንደዚህ በስሏል። ውሃ ትንሽ ጠብ ጠብ እያረኩኝ እያላለሁት ነው። ይህ መከለሻ ቅመም እናጫው ተዛቂ ቤ አንድ ማንኪ ያጨምራለሁ ያው አሁን ኸላስ እያበቃ ነው። ሰንጠቅ ሰንጠቅ አድርገዋለሁ እንቁላሉን። ይትንሽ ተክተክ ይበል እናጠፋዋለን። ይያውም ጨርሰናል። ምንቸት አብሻችን እንደዚህ ሁኗል። አላስ ገበታ ላይ እንገናኛለን። ቆንጆ ሁኖ በስሏል። እንግዲህ ይኸውም ምንቸት አብሻችን ደርሷል። ብስሚላ ምን ቅምስ ነው። ስሚላ፣ በጣም ይጣፍጣል። እናንተም ሰርታችሁ ሞክሩት። ስራዬን ከወደዳችሁ ሰብስክራይብ አድርጉኝ፣ እንደገና ሸር አድርጉልኝ። እንሻአላ እንገናኛለን በሌላ ቪዲዮ።